ሼር ጉለት፣ እኔ ዋትሳፕ ቮይስ አድርግለት። ሁለት ላይ ትሆናል። እሺ እሺ፣ ሌላ ምንድን ነው ሀሳብሽ? አሁን መዳም አታቅም አደለ? አሁን እነዚህ ሰዎች መዳምን አያቁም። ሶ መዳምን ሊያውቅ የሚችል መቶ ሊናገር የሚችል ሰው የለም። ባለ አንድ ሺህ ድርሃም ዋናት እሷም ስለ ቢዝነሱ አታውቅም። ድንገት ሰምታ እንኳን ብታስፈራራሽ አንድ ድርሃም ቀላል ስለሆነ ከአንድ ወር ደሞዝሽ እሳጫታለሽ። አሁን አንቺ እዳሽን ከፍለሽ ጨርሰሻል መዳም በምታውቀው። ሶ ደሞዝሽ አሁን እየተጠራቀመልሽ ነው እየተጠራቀመ አይደለም። ምክንያቱም ያው ከዚህ በፊት ስተ ተይዞ ስለነበር አሁን ከዚህ ውስጥ የሁለት ሺ ድርሃም መዳም ከፍላታለች ከደሞዝሽ። የጎረቤቷን አምስት ሺ ድርሃም መዳም ከፍላታለች ከደሞዝሽ። አሁን አንቺ አብራሽ ለምትሰራው ሁለት ሺ አምስት መቶ ድርሃም ውስጥ ሰተሻታል። እሺ፣ አካባቢች ላይ ላለው እንኳን ሰተሽዋል፣ ተከፍሏል ብዬሽ ጽፌያለሁ። እሺ፣ ከኢትዮጵያ ብር ያስቀየርሹ ኢትዮጵያ ከፍለሻ የኢትዮጵያ ያለ እሺ ሁለት ሺህ ድርሃሙ ይወስም ይከፍለሻታል። ኢትዮጵያ ከሚታውቂያት ነች። እዚህ ይማራት ካለችው የተበድርሻት የተከፈለ የለም። ሀገቡ ሲጀመር ይሄ የሁለት ሀደ ሰባት ሺህ ድርሃሙን ከፍለሽ ከጨረሽ ደሞዝ ሽት አለ ስንት ወር ሆነሽ? ሰባት ሺህ ድርሃሙ በዳም ከደሞዝሽ ወስዳ ከከፈለች ስንት ወር ሆነሽ? አሁን ከእነዚህ ሁለት ዳነጻ ከሆንሽ አሁን ነው ገና የጨረሰች። ይሄኛው ወር እንደዚህ ኖር አሁን ጨርሳለች። ይሄ አሁን ስንተኛ ወር ነው? ኖቬምበር የኦክቶበር ደሞዝሽ ላይ የመጨረሻው ተከፈለ። አሁን ላይ ያው ተጨርሷል። አሁን የሚቀጥለው ደወር አሁን ለምሳሌ ይኖረኛል ይሄ ወር ሲያልቅ ኖቬምበር አስራ አንደኛው ወር ሲያልቅ ደሞዛለሽ። ኦኬ፣ መጀመሪያ የዛችን የአንድ ሺህ ድራማውን ክፈይ መዳምን ስለምታውቃት እንዳትመጣ ቤት ገባሽ። ከዚያ ሌሎቹ ቀስ እያለ ይከፈላል። ሌላ የሚያስጨንቅሽ ሰው አለ ለምሳሌ ተከራይ ዋና ያቺ ድሮ አብራሽ የሰራች ባለ ሁለት ሺ ዋና ባለ አምስት ሺ ድሃሟ ለመዳም መጥተው ተናግረው የሆነ ቢዝነስ እየሰራች ነው፣ ለዛ ተበድራን ነው። ከኛ ውጭ ብዙ የተበደረቻቸው ሰዎች አሉ። ስለዚህ ብለው ሲናገሩ፣ አንቺ ደግሞ አይደለም ብለሽ ስትክጂ እኔ ቢዝነስ አልሰራም ከነሱ ብቻ ነው የተበደርኩት ስትይ፣ መዳም ኦኬ ልስማ ብቻ። እንደዚ አይነት ነገር እኔን በሕግ የሚያስጠይቅ ነገር የሆነ ቢዝነስ ውስጥ የሆነ ነገር ውስጥ ገብተሽ ከሆነ የሌላ ሰው ዕዳ ካለብሽ አንድ ሰው መጥቶ ከዚህ በኋላ ኮምፕሌን ካረገ ለህግ ነው ማቀርብሽ። ከዛ ከዚህ ሀገር እንዳትወጪ ተደርገሽ እድሜ ልክሽን እየሰራሽ ትከፍያለሽ አለችሽ። መዳም በቃ በዛ ዘግታች ታላንችና፣ መዳ በሰላም ስራሽን እየሰራሽ ነው። በዚህ ምክንያት የምትሉ ሰዎች ቪዲዮ ከወጣች እነዛ ሰዎች ካወቁ ሪከርድ አድርገው ለመዳም ካደረሱላት ጥሩ አይደለም። በቮይስ አትሊስት ሰራን ያደለውን ብላ መካደ ትችላለን። ተበድራ ሳይሆን ልጆቹን ጀንጅና ግሩቡት አስገብታ ነው። ይሄን የት ያንስ ነው። የምር ጠይቀን ውዴ፣ የእውነት ተበድረሽ ነው ወይንስ ልጆቹን አሳምነሽ ቢዝነስ ውስጥ አስገብተሽ ነው ያስበላሻቸው? እውነቱን ነገር እግዚአብሔርን አንድም ሰው የገባ የለም። እኔ ጋር ግሩፕን ራሱ ማየት ትቼ ያለሽ ኧረ አደርግልሽ ያለው ቴሌግራም ላይ ታገኘ ሰበልሽ እናቴ እናቴ፣ አመሰግናለሁ። እኔ አምስት ተበልቻ ያለቅም በሕይወቴ አምስት ሳንቲም እኔ ፈቅጄ ከሰጠሁት ብር ውጪ አምስት ሳንቲም ሰው አታለሁ በልቶኛ ቅ እንደዚህ አይነት ነገር ውስጥ እኔ እንኳን አይደለም ቴሌግራም ግሩፕ ልታስገብኝ፣ ዋትሳፕ ላይ የሚያወሩኝን ሰዎች ምላሽ አልሰጥም ማሪ ላይፍ ላይ እና ላይፍ ላይ እናውራ ነው የምላቸው። በውስጥ ማንም የሆነ ነገር አስነክቶ ጆንጂኖ ብሬን እንዳይበላኝ እንዳታለኝ ከማንም ጋር በውስጥ አላወራም። እዚህ ጋር ህዝቡ ላይ የሆነ ነገር ብሆን እንኳን ህዝቡ ጥብቅና ይቆምልኛል። እንዴ ለብቻ የተጀናጀኝ በውስጥ ተበልቼ መጥቼ ህዝቡ ላይ ባለቅሰበት ስትበያ ማከርሽ ነው እንዴ ነው የሚለኝ። እኔ እንዳታስገብኝ እናቴ፣ ሲጀመር ቴሌግራም ዩዘሪ የለሽን ዋትሳፕ ብቻ ነው ታሜ። ሼር አርጉለት ጋይስ። ለማየት ያለች እና ለማየት ገብቼ ቢያሳምኑኝ ሲሆነ ነገር ቢሉኝ፣ ስንት ዓመትሽ ነው አረብ ሀገር ሲሉ አስራ ሰባት ዓመት ስል፣ ታዲያ አስራ ሰባት ዓመት ሰርተሽ ሀገርሽ ቤታለሽ የለኝም፣ ስንዴ ባጭር ጊዜ ውስጥ እኮ እኛ ቤት እንድንገዢ እንድትገዢ መርዳት እንችላለን። ምንድን ነው የምትወጂው? ብላ አጽንተው ምን እንደምትወዱ ወርቅ እንደምወድ ሲያውቁ ይህን የሚያህል ግራም ወርቅ ባጭር ጊዜ ውስጥ መግዛት ትፈልጊያለሽ? ነት መጀመሪያ ምን ያደርጋሉ መሰላችሁ? ያጠኗቸዋል። ምንድን ነው ስስሉ፣ ምንድን ነው የምትፈልገው እጅ ሰው ምንድን ነው ህልሟ? ህልሟ ምንድን ነው? ህልማችሁን ጋበቁባል። ኦኬ፣ አሁን ሄደን ህልምሽን ለማሳካት ትፈልጊያለሽ? ባጭር ጊዜ ውስጥ በትንሽ ብር ህልምሽን ማሳካት ትፈልጊያለሽ? እስከ ዛሬ ያላሳካሽውን ሊሉሻል። ከዛ አንቺ አሁን ይቻላል። እንዴት ያለ እንደስም የሚቻላል ብ ሰፍ ስቲ ትልበይታለ ሰባት መቶ ብር ተመልቻለው፣ መልሱልኝ። ሌላ የለሽም? ማን ይበላሽ? ኖብረን እንስራ እያሉ ኖብረን እንስራ እያለች ትጽፋለች አሉ። የቱ ጋ የት ነው ኖብረን እንስራ እያለች ምጽፈው? እንደዛ ከሆነማ ብዙ ሰው አስበልታለች። ጀንጅና ጀንጅጋ ወስዳ የት አሁን እዚህ ጋር እየጻፈች ነበር። እናንተንም የሚዛ ውስጥ ያልታስፈላችሁ ነው። የት ያያችሁት? የት ያያችሁበትን ንገሩ። የት የት ሄደች? በውስጥ ለማን ለማን ጽፋለች? ተው በማየ በማየሙ ታውቃችሁ እንዳይሆን። በውስጥ የጻፈችለት ማስረጃ የሚያቀርብ ኖ አብረን እንስራ ብላ በውስጥ የጻፈችለት ማስረጃ የሚያቀርብ ከኔ ውጭ ማንንም አላስገባውም ብላለች። ወይኔ ግን አሳዘነችኝ። የማየትም ቱሽ እኮ ብዙ ምሰማው ችግር በጣም አመስጋኝ እንደሆነ አድርጎኛል። በእውነት እኔ ሺን ብሬን በላ ብዬ እኮ ሳማርር ነበር። ሺን ብሬን በላኝ፣ አታለለኝ፣ ትልቅ የመሰለኝን ነገር ሽጦልኝ ሲመጣ ጥነጥነ ብዬ ብሬ ተበላ ብዬ ሳማርር ነበር። ተመስገን አምላኬ፣ እስከዛሬ ለጠፋው ብሬ ሁሉ ተመስገን። ዋናውኛ ጤና አታሳዝንም። ይህንን ሁሉ ዳመት ሲያልፍ በሱፉ ጫፍ ነክቶት ዶ አለ ተሰበረ። ይዘምንበርዳላይነ ብናይወኛ ነው የተሰበረ። የት ሄደች? እኔ እንጃ። ከፈለገች ትምጣ። ታሜን ጥሪ ድን ብላኝ ጠርቼላታል። ምን ተለኳል ይበሉ እና እንዲዘ ምንም ምን ምናልባት እሳሁኑ ወይኛ የምናዋጣላት መስሏት ወይ የምናበድራት መስሏት ይሆናል የመጣችው። እኔ ኢንፎርሜሽን ነው ልሰጣት ምችለው። ታሜን ጠርቼ ከህጉ አንጻር መክሰስ ትችላለች ወይ አችልም ወይ እሷም ጠይቃ መክሰስ እንደማትችል ተከሰሰች። አንቺ የመዳም ቅመም ሆነሽ የአንድ ሺ ስድስት መቶ ድርሃም ደሞዝተኛ ሆነሽ ሆነች አርባ ሰባት ሺ ሰባት መቶ ብርኬት አባሽ አመጣሽ እና አንቺ ትመረመሪያለሽ ያለሽ አንቺ የሆነ ምትሰሪ ወንጀል ተብላ ከሚላ ትመረመራለች። መክሰስ አትችልም አትችልም መቅሰስ። እናውቃታለን የሚሉ ብዙ አሉ። ቪዲዮ ማብራት ያልፈለገችው እውነት መዳም እንዳታያት ነው ወይ የሚያውቋት ሰዎች እንዳያውቋት ነው። ግን በውስጥ አለማመኗ በማርያም ቪዲዮ ብል እንዳትኝ መዳም ሪከር ተደርጌ ብታይ ወይ። እንደዚህ አይነት ሰዎች በጣም ስማርትና አሳማኝ ናቸው። አሁን እኔንም ትንሽ ኮ ተጠንቀቁ። ከእንደዚህ አይነት ነገር ተው፣ ያለፋችሁበትን ላባችሁ ያልሆነውን ላባችሁ ያልሆነውን ነገር ለማግኘት አትስገገቡ። የምር አጉ ሰው ሳያስገቡ ገንዘብ አያገኙም። ስለዚህ እሷ አበደሩኝ የምትለው ምናልባት ቢዝነሱ ላይ እንዲገቡ ስላደረገቻቸው አንቺ ስላስገባሽን የከፈልነውን አምጭ ብለው አንብለዋት ይሆን? ለምናት መጪም የኔ ወርቅ ማሪ ቲያንስ አይደለም። ይሄ ይሄ ክሪፕቶን ነው ምናምን ምናምን ነው። ቲያንስማ እቃ ይሰጥሻል እኮ አይደል? የሚሸጥ እቃ መድኃኒት ነው ምናምን ይሰጣሉ። ቲያንስ መድኃኒት የሚሸጥ መድኃኒት ይሰጡሻል። መድኃኒት ተረከበሽ መሸጥ አይደል። ቲያንስ እኔ እኮ ምንም አይሰጥሽም፣ ብር ብቻ መክፈል ነው በቃ፣ መቦጥቦጡ ነው። ብርሽን ይወልዳል እየተባለሽ፣ ብርሽ ይወልዳል፣ አሁን እርጉዝ ነው፣ እርጉዝ ነው፣ እየደረሰ ነው እያልሽ፣ የተስፋ እንጀራ እየበላሽ፣ ተስፋ እያደረግሽ መበዝበዝ ነው በቃ። አስገቢ ስትባይ ብቻ ማስገባት። እኔማ የሆነ አፍዝዛ ደንዝሳ አስነክተዋቸው ይሁን፣ አይ ሊሆን ነው። ባዶ ብን የማይሰጠኝ ነገር ላይ አንሰጠም

አንዱ ስምሽን አላውቅም የኔ ወርቅ ነው የሚለው ቲክቶክሽ በደንብ ረጅም ሰዓት ሰጥተን ሰምተንሻል። በጣም እናሳዝናለን ስለደረሰብሽ ነገር። እኛ ግን ልንረዳሽ የምንችለው ነገር ጀስት ህጉን ህጉ ከሚያቅሰው ጠይቀን ምን ማድረግ እንዳለብሽ ነው። እኔ ግን ከራሴ ኤክስፒሪየንስ ነግርሽ መክሰስ አትችልም፣ ምክንያቱም ብሩ በህጋዊ መንገድ አልመጣም። ስለዚህ አንቺም ስለሚያስጠይቅሽ መክሰስ አትችልም። ሶ ማድረግ ምትች ምንድን ነው? ወጣት ነሽ፣ ሁሉ አካላሌሽ ጤ ያለሽ፣ ይሰራሽ ብርሽ እናክሰለ የዚህ ነገር ደግሞ እዚህ ሲመጣ የመጀመሪያ የአንድ ሺህ ድርሃም ክፍያ መዳምን ስለምታቀፍ መዳምን የማያውቁ ሰዎች ቀስ እያልሽ እየሰራሽ ትከፍያቸዋለሽ። እውነት ተበድረሻቸው ከሆነ እነሱንም ይሄን ቢዝነስ እንዲገቡ አሳምነሻቸው ለቢዝነሱ ከፍለው ካልሆነ ማለት ነው ብድር ከሆነ ብቻ። አይዞሽ፣ እናዝናለን ስለደረሰብሽ ነገር። ተመልሰሽ መምጣት ከፈለግሽ ትችያለሽ፣ ካልፈለግሽ ደግሞ ታምሜ ሲመጣ እሚለው ቮይስ አስቀምጠልሻለሁ። ይህንን ምን ማያደርግባት ምንችለው ሰንጠናታል። ከመስማት በላይ ምንም ነገር የለም። ጭንቅቷን አራግፋብናለች፣ ሪላክስ አድርጋለች። ስትረሷን አራግፋብናለች። እሻው የፍቅር ካሉት ባልቆይ አንዴ ልስገድ፣ አንዴ ሱቅ እንግዳ አለብኝ፣ አንዴ ገለመለ እያለ ነው። ሲመጣ ይመጣል በቃ እንትን ነው ምንድነው? አሁን ኢሻ ስንሳት ነው የሚሰገድ? ኢሻ ሰግጄ እመጣለሁ ብሏል። እሺ ተረኛ እናሳዝናለን አለች። አቦ ማ የፍቅር ታሪክ አለኝ ወይም አስተማሪ ታሪክ አለኝ ብላችሁ ጻፉ፣ እናስገባችኋለን። እስከዛ እያብ ያስተዋውቅላት አንዴ አብዬ ልጅቷ በጣም ታሳዝ ነው። እግዜር በጣም ኢማራት ላይ እኮ ነው ይህ ሁሉ ጉድ አርባ ሰባት ሺ ሰባት መቶ እኔ በኢትዮጵያ ማሰብ አልፈልግም። ይሄንን ጭራሽ ወጣኝ እንዴ አናት ይዞራል። ጣማለት የብዙ አመት የምሰራበት ብር ነው ማለት ነው። በማዳ አንድ ሺህ ስድስት መቶ እየሰራች አራሚያ ማለት። አትሞክሩ፣ እንደዚህ አይነት ልጆች፣ እህቶች፣ ወንድሞች ፕሊስ አትሞክሩ፣ እንደዚህ አይነት ነገር በጣም ብዙ በጣም በጣም በጣም የማይሰሩት የማይመጡበት መንገድ የለም። እና ፕሊስ አትሞክሩት፣ እሺ፣ እንደዚህ ነገር በቃ የራሳችሁ ገንዘብ እግዚአብሔር ይባርክላችሁ። ወይም ሀገራችሁ ሂዳችሁ የሆነ ነገር የምትሰሩበት ነገር እንትን በሉ እንጂ በዚህ ያዋጣኛል እንትን፣ ይህ አዋጭ ነው ምናምን ነገር፣ የማታውቁት ነገር አት በጣም ዋጋ ያስከፈላችኋል። አሁን እህታችን ዋጋ ትከፍላለች፣ እየከፈለችም ያለችው እንግዲህ ይህን ሁሉ ዕዳ ከተሰበሰበባት በቀን ስንት ሰው እንደሚደጉላት አስቡ፣ ስንት ሰው እንደሚያስጨንቃት። በዛ ላይ ስራ አለ፣ በዛ ላይ የኢትዮጵያ ቤተሰብ መርዳት ይኖርባት ይሆናል። ማለት ዋጋ የከፈለች። ስለዚህ የሆነ ሰዓት ላይ በቃ ራሷን እንትን ልትል ትችላለች። ምክንያቱም ጭንቀት ሊያላት ይሆናል እና ፕሪስ እንደዚህ ያለ ነገር ውስጥ አትግቡ። በቻላችሁ ተጠንቀቁ። በጣም በብዙ ነገር እንደዚህ ተበላን ተበላን ተበላን ይወራል። አረ ተማሩ ጥራታችሁ እሺ። ምክንያቱም አትርፋለሁ ሲባል በጣም ነገር ታጣላችሁ። በዛ ላይ ደግሞ በትንሹ ከሞከራችሁ በትንሹ እንደዛ ድረስ ይህን ያክል ብር ድረስ አርባ ሰባት ሺ ብዙ ነው፣ አይሞከርም። ነጋዴ እንኳን ሆን ብዙ ብር ያለው እንኳን አይሞክርም። ስለዚህ እባካችሁ እንደዛ አታድርጉ። እኛ የአፐርፊም እንባላለን። የአቡ ቤተሰቦች ዱባይ ያለ ነው። ለየትኛውን ቦታ ላይ እናደርሳለን። ሽቶ እንሰራለን። ራሳችንን የምንቀምመው በፎቶ በስም አድርገን እንቀምማለን። ሶሪ እንሰራለን። ለእናታችሁ፣ ለአባታችሁ፣ ለፍቅረኛችሁ ወደ ዘመዶቻችሁ ማንኛውም ብራንድ ሽቶዎች እኛ የአፐር ፊሞች እንሰራላችኋል። እንደዚሁ ለገና ለገና እህታችን ሀቢባ ቤት የሚወጣ አንድ ሚሊየን የኢትዮጵያ ብር እንሸልማችኋለን። የዕጣ ኩኮን እየሰጠን ነው። አንድ ሚሊዮን የኢትዮጵያ ብር የኢትዮጵያ ብር አንድ ሚሊዮን የኢትዮጵያ ብር። ምክንያቱም ከኛ አንድ ሺህ በመቶ ድርሃብ ሲገዙ እኛ ደግሞ ኩፖን እንሰጣችኋለን ወይም እንልክላችኋለን። እሺ በሱ ደግሞ እህታችን ሀቢባ ቤት ዝም ፊት ለፊታችሁ እጣ ይወጣል። ማን የሆን እድለኛ እናንተ ናችሁ። ምንም እንትን የምትሉ በፊት መቶ ድርሃም ነው የምንሸጠው። አሁን መቶ ድርሃም ነው መቶ ድርሃም፣ መቶ ሃምሳ ድርሃም፣ ሁለት መቶ ድርሃም ስፔሻል ከፈለጋችሁ ግን በብዛት እህቶቻችን መቶ ድርሃም እየወሰዱ ነው ቀምተዋል። በፎታችሁ፣ በስማችሁ በምፈልጉን ነገር ማሰራት ይችላላችሁ። ለአባታችሁ፣ ለፍቅረኛችሁ፣ ለዘቶቻችሁ በዓል እየመጣ ነው። ለገና ስጦታ መስጠት ትችላላችሁ። በዛም ደግሞ አንድ ሚሊዮን እጣ አለው ማለት ነው። በተጨማሪ ደግሞ ኢትዮጵያ ያላችሁ እናንተን አይወቅም በብዛት እናንተን ነው። በጣም ሽቶው ኢትዮጵያ መላክ ይቻላል፣ ግን እጣ ካር የሚመጣው አረብ ሀገር ያሉ እህቶቼ ወንድሞች ያሉ ይቻላል ማለት ነው። ስለዚህ ያለነው ዱባይ ነው። ሁልጊዜ ላይቭ ላይ ያለ እየገባችሁ ያዛችሁን ቤታቸው ፎሎ እያደረጋችሁ እዘዙን ማለት ነው። እናመሰግናል ሁልጊዜ ሀቡም እያገዘችን ነው፣ ስፖርት እያደረገችን ነው። አብይ በጣም አመሰግናለሁ። በቴ የኔ መልካም እንግዲህ በዚህ ድካም ላይ በዚህ እንትን ላይ በብዙ ነው የምታግዘን። ና እውነት አብይ በጣም እናመሰግናለን። አንተም ለመዳም ቅመሞች አሰባ ይህ ለለድል ይዘህላቸው ለገና ስለመጣህ በጣም እናመሰግናለን። አንድ ሚሊዮን ብር ለአንዲት ለመዳም ልድ ቅመም ህይወት ይቀይራል። ምን እያሰብኩ እንደነበር ታቂያለሽ። አንድ አንድ አንድ አንድ አንድ ሚሊዮን ደርሷት አገሯ ገብታ በቃ የሆነ የራሷን ስራ የራሷን ትዳር የምትይዝ ብትሆን እየጠየኳቸው ነበር። ላይ ብላይ ብትገቡ እንደው ቢደርሳችሁ ምን ታደርጋላችሁ? ግቡ በቃ ማለት አንድ ሚሊዮን ብዙ ነው። አርና ቢያንስ ሁለት ባጃጅ ይገዛል አንድ ሰው እንኳን መቀየር ብቻ አንድ ሰው እንኳን እንትን የሚባል ቀላል አደለ። የሆነ ነገር የሚጀምረው ከአንድ ነው እና እና እየሞከራችሁ ምንም ነገር የለውም። ሽቶ ስገዙ ነው በቃ ሽቶ ስገዙ። እኛ ደግሞ ይህን ነገር እንትንላለ ተጨማሪ ነገር ምንም ነገር የምታደርጉት ነገር የለም። ስለምታበርታቱ ስለምታግዙ እናመሰግናለን። ሁላችሁም በብዙ ሰፖርት እያደረጋችሁን ነው እና እናመሰግናለን። ሀብይ ጋር አመሰግናለሁ። ቴ ተማሪ እኛም በጣም እናመሰግናለን። ያለን መምጣት ትችላላችሁ ሆኖ አርጉና ሁላችሁም ሆኖ አርጉትና እድላችሁን ሞክሩ ጋይስ። አንድ ሽቶ በመግዛት አንድ ሚሊዮን ብር ይሸለሙ። የአንድ ሚሊዮን ብር እድለኛ የሆኑ እድሎን ይሞክሩ። አንድ ሽቶ በመግዛት ብቻ የፈለጋችሁ ቴስት ሽቶ በመግዛት ማለት ነው። ለፈለጋችሁ ሰው ስጦታ በመቶ ድርሃን ብቻ ሽቶ ገዝታችሁ አንድ ሚሊዮን ብር እድለኛ ልትሆኑ ትችላላችሁ። የገና ዋዜ ማለት እኔ ቤት ነው ዕጣው የሚወጣው አይናችሁ እያየ ነው ጣው የሚወጣው። ስለዚህ እድላችሁ ሞክሩ። በሚደርሳቸው ሰዎች ከምትቀኑ ቁጭ ብላችሁ ፎኖ አድርጋችሁ ገዝታችሁ እድላችሁ ሞክሩ። ይዶን እድል የቱ ጋር እንዳለ አይታወቅ። እንደዚህ አርባ ሰባት ሺህ ብር ይሞከር የለን። ስለዚህ እንደዚህ ማታርጉ፣ ግን ግዙ ስንላችሁ ፕሮግራም ካላችሁ መግዛት ከፈለጋችሁ ሽቶ የማይገዛ ስለለ ለስጦታ ስፈልጉ ለራሳችሁ ስፈልጉ፣ እሺ እንጂ ካለ ፕሮግራማችሁ እንድገዙ አይደለም። ፕሮግራማችሁ ነው። መግዛት ከፈለጋችሁ ሽቶ ከፈለጋችሁ፣ ለእናታችሁ ከፈለጋችሁ፣ ለአባታችሁ ከፈለጋችሁ፣ በቃ አሁን ስጦታ መስጠት ከፈለጋችሁ የኛን ሽቶ እዩት እስኪ፣ አድርጉት። ሶስት አራት እንድገዙ አይደለም፣ አንድ ግዙና ሞክሩት። እሺ፣ አንድ በራሳችሁ ተመልሳችሁ ትመጣላችሁ። አንድ መቶ ድራም ሞክሩት። ከዛ በኋላ እናንተ ናችሁ እንትን የምትሉት ማለት ነው። ስለዚህ ፕሮግራማችሁ ከሆነ እሺ። ምክንያቱም ደግሞ እንትን እንዳትሉ፣ እናመሰግናለን ሁላችሁም። ሽቶ አለው ሳያልቅባችሁ፣ ጊዜው ሳያልቅባችሁ ግዙ። የሽቶ ስጦታ ደስ ይላል። ለምትወዱት ሰው ሽቶ ስጦታ ሰጡ፣ ለጓደኛ ለፍቅረኛ፣ ለባል፣ ለእህት፣ ለወንድም፣ ለእናት፣ ለአባት በፎቷቸው አሰርታችሁ ሽቶ ቢያቀርሱ ጠርሙሱን አይጥሉትም። የምትፈልጉትን ነገር አጸፋችሁ በተለዩ ላይ እወድሃለሁ ሊሆን ይችላል። አከብረሃል ይፈልጋችሁ ምን ብል የሆነ ነገር እኔ በእውነት ነው በላይ

እ ነው በዚህ ሁለት ቀን ውስጥ አሳውቃችኋለሁ። በዚህ ሁለት ቀን ካታል ኮይት ሁሉ ቦታ ላይ አሳውቃችኋለሁ።